ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ይህ የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። የካውንስሉ ድምፅ የተለያዩ የአብያተ ክርስቲያናት ዙሪያ የሚነሱ ጥያቄዎችን ከካውንስሉ የስራ ኃላፊዎች ጋር በማገናኘት ምላሽ እንዲያገኙ ማብራሪያ እንዲያገኙ የምናደርግበት ፕሮግራም ነው። በዚህ ሳምንት ፕሮግራማችን ደግሞ ፓስተር አሸብር ከተማን የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የውጭ ግንኙነት ዘርፍ ዳይሬክተር የሆኑትን ቀርብ ያለው። በዚህ መሰረት እንግዲህ የተለያዩ ጥያቄዎችን አነሳለሁ። በተጨማሪ ደግሞ የማታውቁና ይሄ ክፍል ምንድን ነው የሚሰራው የምትሉ ማብራሪያ ይሰጡናል፣ ይሰቱናል። ፓስተር አሸብር ከተማ ዛሬ በመካከላችን ስለተገኙ እናመሰግናለን። ኮንድናምት እግዚአብሔር ይመስገን። ስለጋበዛችሁኝ ሊኔ በጣም ደስ ብሎኛል። እናመሰግናለን እንግዲህ ወደ ዛሬው ፕሮግራማችን ስንገባ የወንጌል አማኞች አብያተ ክርስቲያናት ካውንስል ከአገር ውስጥ በተጨማሪ ደግሞ ከአለም አቀፍ ተቋማት ጋር ግንኙነት ያደርጋል ይህን ግንኙነት ደግሞ በመምራት እርስነት ይህን የሚያስተባብሩት እና እስቲ ለተመልካቾቻችን ግልጽ እንዲሆን መጀመሪያ ክፍሉ ምንድነው የሚሰራው የዚህ ክፍል ተግባር ምንድነው የሚለውን ማብራሪያ እና ወደ ተጨማሪ ጥያቄዎች እንገባለን አመሰግናለሁ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተለያዩ ዲፓርትመንቶች አሉት። ከዲፓርትመንቶቹ መካከል አንዱ የዓለም አቀፍ ግንኙነት መምሪያው ነው። የዓለም አቀፍ ግንኙነት መምሪያው እንደ ስሙ ዓለም አቀፋዊ የሆኑ እንቅስቃሴዎችን የሚመለከት ነው። ምን ማለት ነው? የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሀገር ውጭ የኢትዮጵያ ቤተክርስቲያኖችን ያደራጃል፣ ያገለግላል። እናም ደግሞ የበለጠ በግሎባል ሚሽን ውስጥ ያላቸውን እንቅስቃሴ ከፍ እንዲያደርጉ እገዛን ያደርጋል። ስለዚህ በመጀመሪያ ደረጃ በዳያስፖራ የተመሰረቱ ቤተክርስቲያኖችን እነሱን ህብረት እንዲፈጥሩ ኢንኮሬጅ ያደርጋል። ያሉበትን ሁኔታ ይከታተላል። ለግሎባል ሚሽን ያዘጋጃል። ይሄ በሚሆንበት ጊዜ የሁለትዮሽ እንቅስቃሴዎች ይኖሩታል። አንደኛው በዳያስፖራ ቤተክርስቲያኖቻችን አካባቢ ያለውን ጸጋ እርስ በርስ ሼር እንዲያደርጉ ነገሮችን ያመቻቻል እድሎችን ያመቻቻል። የተለያዩ ጸጋዎች በተለያዩ አካባቢዎች ላይ ስለሚገለጡ ማለት ነው። ለምሳሌ በመካከለኛው ምስራቅ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተመስርቷል። እዛ ያለው ጸጋ እንዴት አድርገን ነው እዚህ ልንጠቀምበት የምንችለው? እዚህ ያለውን ጸጋ ደግሞ እዛ እንዴት አድርገን ነው ልንጠቀም ምንችለው ወደ ደቡብ አፍሪካ በምንሄድበት ጊዜ፣ ደቡብ አፍሪካ ላይ ተመሳሳይ በሆነ መልኩ የተደራጀ የወንጌል አማኞች አብያተ ክርስቲያናት ካውንስል አለ። እዛ ካሉት ጋር ያለንን ግንኙነት አጠናክረን እነሱ ዘንድ ያለውን ጸጋ ወደ ሌሎቹ አካባቢዎች ለምሳሌ ወደ መካከለኛው ምስራቅ መካከለኛው ምስራቅ ላይ ያለው ወደ እነሱ ይሄድ የሚችልበት ከዚያ ባለፈ መልኩ ግን በግሎባል የወንጌል አገልግሎት ላይ የኢትዮጵያ ቤተክርስቲያናት ያላቸውን ኢንቮልቭመንት ማሳደግ አንዱ ስራው ይሆናል። ከዚህ ባለፈ አቻ ካውንስሎችን በየሀገሩ እነሱን ኮሚኒኬት ያደርጋል። ለምሳሌ በአፍሪካ ደረጃ ኦል አፍሪካን ቸርችስ ካውንስል ይባላል። ይሄ ካውንስል ከኛ ጋር ተመሳሳይ የሆነ ዓላማ አለው። ስለዚህ ይህን ካውንስል ኮሚኒኬት ኦሬዲ አድርገናል። እናም ደግሞ የካውንስሉም ደግሞ አባል ሆነን በአቻ ተቋማት ደረጃ እንቅስቃሴዎችን ጀምረናል። ሌሎችም ሀገሮች ላይ ካውንስሎች አሉ፣ የወንጌል አማንያን የሆኑ ካውንስሎች አሉ። እነዚህን ካውንስሎች ኮሚኒኬት ማድረግ እናም ያለንን ጸጋ ማካፈል የእነሱንም ጸጋ ደግሞ መካፈል እንደ አንድ ዓላማ አድርገን በውጭ ግንኙነት በኩል ስራዎችን በመስራት ላይ እንገኛለን። እንደ እውነቱ ከሆነ ይሄ ዓለም አቀፍ ግንኙነት መምሪያው ቤተክርስቲያን አጋዥ ተቋማትንም ደግሞ ኮሚኒኬት ያደርጋል። እንደምናውቀው እነዚህ ቤተክርስቲያናት አጋዥ ተቋማት የምንላቸው ፓራቸርች ኦርጋናይዜሽንስ ትልቁ አላማቸው ቤተክርስቲያናትን መደገፍ ነው። እነሱ ቤተክርስቲያናት አይደሉም ግን ቤተክርስቲያናትን ይደግፋሉ። እነዚህን ቤተክርስቲያን ሊደግፉ የሚችሉ በተለያየ መልኩ በተለያየ መልኩ እነሱን ኮሚኒኬት እናደርጋለን፣ ከነሱ ጋር አብረን እንሰራለን። በዚህ ጊዜ ግን በጣም በጣም ትልቅ ጥንቃቄ እናደርጋለን። ያም ጥንቃቄ ምን ላይ ነው? የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሰባት የእምነት አእማዶች አሉ። እነዚህ ሁልጊዜ ስታንዳርዶች ናቸው። ከዚህ ውጭ የሆኑትን አናስተናግድም። የጎደለም ያለፈም ቢኖር ማለት ነው። ስለዚህ ሁልጊዜ ጥንቃቄ እናደርጋለን። ከማን ጋር ነው ግንኙነት የምናደርገው? በምን ጉዳይ ነው ግንኙነት የምናደርገው? አስተምሯቸው ምን ይመስላል የሚለውም ነገር በጣም በጥንቃቄ የምንመለከተው ይሆናል። በዚህ መልክ ስራውን የሚያከናውን ክፍል ነው የኔ ክፍል። በጣም ጥሩ። እንግዲህ የመጀመሪያው የኢትዮጵያን ቤተክርስቲያን በዓለም አቀፍ ዙሪያ ያሉትን እነሱን ማገናኘት ማደራጀት፣ አንዱ እርሱ ነው ያሉኝ። ሁለተኛው ደግሞ ከዓለም አቀፍ ተቋማት ጋር ባለው ግንኙነትም ሁለቱንም ላይ አይተን እንየው እና በተለይ የሚነሳ ጥያቄ ምንድነው? የዓለም አቀፍ ከኢትዮጵያ ወጥተው ዲያስፖራዎች ተብሎ በተለያየ ዓለም ላይ የሚኖሩ ኢትዮጵያኖች ቤተክርስቲያን መሰርተዋል፣ ቤተክርስቲያን ተክለው እያገለገሉ ነው ያሉትና ኢትዮጵያ መጥተው ከካውንስሉ ሰርቲፊኬት በሚወስድበት ጊዜ ወይም ግንኙነት በሚፈጥሩበት ጊዜ ወይም ካውንስሉ ደግሞ ሄዶ ባሉበት ቦታ ይህንን ካውንስል በሚያደራጅበት ጊዜ በዋናነት የሚያገኙት ጥቅም ምንድን ነው? ምንድን ነው የእኛ ጥቅም፣ ካውንስሉ ምን ፋይዳ ይሰጠናል? ብለው እንደሚጠይቁት ምንድን ነው ላፊት ከነሳው አኳያ ከተመለከትን፣ ምናልባት ወደዚህ መጥተው ቤተክርስቲያን የሚመሰረቱ ከሆነ ምንም ጥያቄ የለውም። ከካውንስሉ ነው ሰርተፍኬቱን ሊያገኙት የሚችሉት። ነገር ግን ከኢትዮጵያ ውጭ የኢትዮጵያ ቤተክርስቲያናት ከካውንስሉ ምንድን ነው በመፊታቸው የሚለው ነገር የመጀመሪያው ነገር የመጀመሪያው ነገር ህብረትን ነፍጠን። የመጀመሪያው ነገር ቅድም ካነሳሁልህ ልነሳና አንዳንድ ሀሳቦችን ልስጥ። ለምሳሌ በመካከለኛው ምስራቅ ላይ ብዙ ቤተክርስቲያኖች አሉ፣ የኢትዮጵያ ቤተክርስቲያኖች። አንዳንዶቹ ይስማማሉ፣ አንዳንዶቹ አይስማሙም። የሚጋጩባቸው የተለያዩ ነገሮች ይኖራል። ስለዚህም በካውንስል የመጀመሪያው ስራችን በመካከላቸውን ያለው በመካከላቸው ያለውን ችግር ሶል አድርገን ህብረት እንዲፈጥሩ እናደርጋቸዋለን። ህብረት መፍጠራቸው እርስ በርስ ያላቸውን ግንኙነት የበለጠ ያጠናክረዋል። ይሄ አንድ ነገር ነው። ግን ከዚህም የሚያልፍ ስራ ደግሞ እንዲሰሩ ኢንክሬጅ እናደርጋለን። አካባቢያቸውን በወንጌል እንዲደርሱ በወንጌል ያልተደረሱ አካባቢዎችን አሳይቶ ወደ እነዚያ አካባቢዎች አገልጋዮችን እንዲልኩ ማድረግ የምንችልበት ትልቅ ፕላትፎርም ሆኖ ነው የምናገኘው። ከዚህ ባለፈ መልኩ ከኤምባሲዎቻችን ጋር ግንኙነት እናደርጋለን። ለምሳሌ የደቡብ አፍሪካ ለምሳሌ ነው የማነሳው። በዚያ ለሚፈጠሩ ችግሮች ይሄ ካውንስል ቀጥታ ከውጭ ጉዳይ ሚኒስቴር ጋር ግንኙነት አድርጎ እዛ ካልነው ኤምባሲ ጋር ኮሚኒኬት ያደርጋል። የተፈጠሩ ችግሮች ካሉ በዚያ በኩል መፍትሄ እንዲሰጥ የማድረግ ስራ ይሰራል። ስለዚህ ጠቀሜታው ሰፊ ነው። በጣም በጣም ጠቀሜታው ሰፊ ነው። ቅድምም ትንሽ ላነሳ ልሞክር ያለው እውጭ ያለው ብዙ ለማገልገል እድል ያላገኘው ጸጋ እዚህ መጥቶ ደግሞ ሊያገለግል እንዲችል እድሎች ይመቻቸዋል። ብዙ አገልጋዮቻችን በውጭ ያሉት የመማር እድላቸው ሰፊ ነው። የማንበብ እድላቸው ሰፊ ነው። የማየት እድላቸው ሰፊ ነው። ስለዚህ እዚህ መጥተው ስልጠናዎች እንዲሰጡ፣ የተለያዩ ኮንፈረንሶች እንዲያካሄዱ በሃየር ሌቨል ማለት ነው የምናመቻችባቸው ጊዜያቶች ይኖራሉ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አኳያ ከታየ ምናልባት የአራት ዓመት ተኩል የአምስት ዓመት እድሜ ነው ያለው እና በጣም ብዙ ስራ ሰርቶ የታለ የሰራው ተብሎ የሚጠየቅበት ጊዜ አይደለም። ፋውንዴሽኑ ግን በደንብ አድርጎ መስርቶታል እና እንደነዚህ አይነት ትላልቅ ስራዎች ከመስራት አኳያ ፕላን አለን እና በእኛ በኩል ያለውን ስራ ለመስራት እና ደግሞ በውጭ ያለውም ስራ ደግሞ እነሱም እንዲሰሩ ለማበረታታት ይህ ትልቅ ፕላትፎርም ነው ብዬ ነው። እስቲ እንግዲህ ቁጥር ሶኝ ስ ለምሳሌ አሁን በተለያየ ሀገራት የካውንስሉ ብራንቾች ተቋቁሟልና ለሚሰማን ሰው የት የት ቦታ አሉ? ለምሳሌ ኮሚኒኬት እንዲያደርጉ ምን ያክል እንትኖችን አስፋፍታችኋል? እስ እንግዲህ እንዳልኩ ነው ገና የአራት ዓመት ተኩል ተቋም ብዙ ስራ ሰርቷል ብለን ብዙ ኤክስፔክት አናደርግም። ግን በዚህ በአራት ዓመት ተኩል ግን በቂ ጊዜ ይመስለኛል። በአራት ዓመት ተኩል ጊዜ ውስጥ የተሰሩ ስራዎች አሉ። ለምሳሌ መካከለኛው ምስራቅ ላይ በጣም የተጠናከረ በዚህ በኤሜሬት ሀገሮች ላይ በጣም የተጠናከረ የካውንስሉ ጽሕፈት ቤት አለ። በዚያም ደግሞ አገልጋዮች የስራ ክፍፍል አድርገዋል። ወደ ባህሬን በምንሄድበት ጊዜ ባህሬን በጣም የተጠናከረ የከባቢ ሀገሮችንም ይዞ የተጠናከረ ህብረት አለው። ወደ ግብፅ በምንሄድበት ጊዜ ተመሳሳይ በሆነ መልኩ የተደራጀ ህብረት አለ። ወደ ደቡብ አፍሪካ እንዳልኩ ወደ አምስት መቶ የኢትዮጵያ ቤተ ክርስቲያኖች አሉ እና በአሁኑ ጊዜ በጣም በተጠናከረ መልኩ ሰሞኑ ከነሱም ጋር የነበረን ግንኙነት በጣም ወደ ተሻለ ደረጃ የምናደርስበት ሆኖ አግኝተነዋል እና በጣም ግሩም የሆነ ስራ እየተሰራ ነው ያለው ደቡብ አፍሪካ ላይ። ወደ ካናዳ በምንመጣበት ጊዜ በአሁኑ ጊዜ ጥሩ ነገር አለ በካናዳ ህብረቱ የበለጠ እየተነጋገርን እየተቀራረብን፣ ስራዎች ወደ መጀመር ደረጃ እየተመጣበት ነው ያለው፣ ጥሩ ግንኙነት አለ። አሜሪካ ላይ ንግግሮች አሉ፣ በጣም በጣም አመርቂ የሆኑ ንግግሮች በዚያ የወንጌላውያን ቤተክርስቲያናት እንትኑ አለ፣ ህብረቱ አለ እና ከህብረቱ ጋር እየተነጋገርን ነው ያለ ነው። አንዳንድ የሚነሱ ጥያቄዎች አሉ። ለሚነሱ ጥያቄዎች በሁለቱም ወገን ምላሽ እየተሰጣጠን ነው ያለ ነው እና እዛም ላይ በጣም ሰፊ ስራ ይሰራል ብለን ኤክስፔክት እናደርጋለን። ስለዚህ እነዚህ ብቻ ናቸው ማለት ነው። አሜሪካ፣ ካናዳ፣ ደቡብ አፍሪካ እና መካከለኛው ምስራቅ ላይ እና ግብጽ ነው የጠቀሱ እነዚህ ናቸው አሁን በፋንክሽናል የሆኑት ማለት ነው። ፋንክሽናል የሆኑት እነዚህ ናቸው። ወደፊት ለምሳሌ አሁን ይህንን የሚሰሙ ሌሎች ሀገራት ላይ አሉ። ለምሳሌ አሁን እኛም ጋር ካውንስል ቢመጣ ብለው የሚመኙ ሰዎች ወይም የሚፈልጉ ሰዎች ካሉ ምንድን ነው ከእናንተ ማለት ምንድን ነው ከእናንተን ኮሚኒኬት ማድረግ ያለ ጥያቄው በጣም ብዙ ነው እኛም ጋኑ እኛም ጋኑ እኛም ጋኑ የሚለው ግን እኛም ጋኑ እኛም ጋኑ ስለተባለ ብቻ አይካሄድም። አስቀድሞ በከባቢው ላይ ያለው ህብረት ምንድን ነው፣ ያንን ህብረት ኮንሰልት ማድረግ መቻል ይኖርብናል። በዚያ ህብረት ውስጥ ያልተያዙ እነማን ናቸው፣ ያንን መመልከት መቻል ይኖርብናል። እንግዲህ ልክ እዚህ አገር ቤት የሆነውን አይነት ነገር ነው የሚሆነው። ለምሳሌ ወንጌላውያን አብያተክርስቲያናት ህብረት አለ። ወንጌላውያን አብያተ ክርስቲያናት ህብረቱን አፍርሰን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን እንመሰርታለን የሚባል አስተሳሰብ የለንም፣ ሊኖረንም ማይቸ ህብረቱ የካውንስሉ አባል ልክ ነው። ስለዚህ ምንድነው ህብረቱን እንደ ህብረት የካውንስሉ አባል አድርገን እንቀበለዋለን። ልክ ሌላውም ሀገር ላይ ያለው እንደዚህ ነው። አሜሪካ ላይ ያለው የአብያተ ክርስቲያናቱ ስብስብ እሱን አፍርሰን ሌላ የመስራት ቴንደንሲ የለንም። ያንን ይዘን ግን በዛ ያልታቀፉትንም ደግሞ ጨምረን አንድ ጠንካራ ካውንስል እንዲኖር እናበረታታለን፣ እንመክራለን። ደግሞ ብዙ ቦታ እንዲህ አይነቱ ነገር እየተፈጸመ ነው ያለው እና በየአካባቢው ጥያቄዎች አሉ፣ እንዳልከው ብዙ ጥያቄዎች አሉ። ጥያቄዎች መነሳታቸው ጥሩ ነው፣ የሚጠቅም ነው የሚሆነው ግን በከባቢው ላይ ያለው ህብረት ማን ነው? ያልታቀፉትን ማን ናቸው? እንዴት አድርገን ይህንን አብረን ማስኬድ እንችላለን? የሚል ምክክር የሚጠይቅ ነገር ነው። በጣም በጣም እሱ በሌለበት አንዱን አፍርሰን ሌላውን የምንሰራ አይነት ነገር እንዳይሆን ጥንቃቄ እናደርጋለን። ስለዚህ እነሱ ምንድን ነው አሁን ለምሳሌ ይጠይቃሉ፣ እኛ ጋር ካውንስሉን ይመጣ እንፈልጋለን የሚል ሰዎች፣ ምን እንዲያደርጉ ትፈልጋላቸው? የመጀመሪያ ሙሉ መረጃ እንድናገኝ እንፈልጋለን። በአካባቢያቸው ላይ ሌላ ህብረት አለ ወይ፣ ለምሳሌ ቪዥነሪ ህብረት እዛ አካባቢ አለ። አሁን እዚህ ጋር ትንሽ ግልጽ ያልሆነ ነገር ምንድን ነው፣ ህብረቱ ማለት ቤተክርስቲያናት ህብረት በፊት ግጭት በነበረበት ሰዓት ሁለቱ በየራሳቸው የሄዱ ነበር። አሁን ግን አንድ ላይ ሆነው ስራ እየሰሩ ነው ያሉት። እና ህብረቱ መኖሩ ካውንስሉ እንዳይኖር ያደርገዋል ማለት ነው ወይስ እንደሱ አይነት ነገር የለንም ከመሰረቱ ለአንሳለ ካውንስሉን የመሰረቱት ስድስት ቤተ እምነቶች እና ስምንት ህብረቶች ናቸው። እነዚህ መስራቾች ናቸው። እነዚህ መስራቾች ሁሌም በምንንቀሳቀስባቸው ቦታዎች አክብረን የምንይዛቸው ናቸው። የትኛውንም አንገፋም። ከውጭ ግንኙነት አኳያ ለምሳሌ የት አገር ልበል ጀርመን ጀርመን ያሉ የኢትዮጵያ ቤተክርስቲያናት ካውንስሉ መጥቶ እንዲያደራጀን እንፈልጋለን ይላሉ። ጥሩ ነው፣ ጥያቄውን እንቀበላለን። ጥያቄውን ሪጀክት አናደርግም። ግን የምንለው ምንድነው፣ ህብረት እዛ አለ ወይ? ምንም አይነት ስያሜ ይኑረው ግዴታ፣ ወንጌላዊና ቤተክርስቲያናት ህብረት ማለት ብቻ አይደለም። ምንም አይነት ህብረት ይኖር፣ ህብረት ካለ ህብረቱን ማግኘት እንፈልጋለን ከህብረቱ ጋር መነጋገር እንፈልጋለን ለምን ጤናማነትን ስለምንፈልግ ጤናማነቱን ስለምንፈልግ ህብረቱ ደግሞ ያላቀፋቸው እነማን ናቸው ህብረቱ ያቀፋቸው ህብረቱ ያላቀፋቸው እነዚህን ጆይንትሊ አገናኝተን ነው ካውንስል ብለን የምንጠራው ልክ እዚህ እንዳደረግ ነው ህብረቱ አለን እሱ የካውንስሉ አንድ አካል ይሆናል። ደግሞም ሌሎች ህብረቶች አሉ የካውንስሉ አካል ይሆናሉ። እነዚህ ሁሉ ተሰባስበው ካውንስል የሚባለውን ነገር ይፈጥራሉ። ካውንስልን ካውንስል የሚያስብለው የአንድ ቤተ እምነት ጉዳይ ብቻ ሳይሆን ስብስብንም የሚያካትት ስለሆነ ነው። ለዚህ ነው ሁል ጊዜ ወደምንሄድባቸው ሀገሮች፣ ወደምናደራጅባቸው አካባቢዎች ማን አለ ማን የለም ብለን አስቀድመን አጣርተን የምንንቀሳቀሰው። ስለዚህ በቀላል ቋንቋ ካውንስሉን የሚፈልጉ አካላት በህብረታቸው፣ ህብረት ካለ በህብረታቸው በኩል ይምጡ እንደማለት ነው። አንድ እሱ ነው። ህብረት ከሌለ መሄድ እንችላለን። ህብረት ከሌለ ህብረት መመስረት አላማ ስላለን ማለት ነው። ምንም ጥያቄ የለውም፣ እሱ ሪጀክት አናደርግም። በጣም ጥሩሽ። ሌላው እንግዲህ የውጭ ሀገር ያሉ ቤተ እምነቶች ለምሳሌ ትላልቅ የሆኑ አሉ፣ ጀማሪዎችም አሉ። ግን አገር ውስጥ መጥተው ደግሞ ቅርንጫፋቸውን መክፈት ይፈልጋሉ። ዋናው እዛው የሆነና ቅርንጫፋቸውን መክፈት ይፈልጋሉ። እዚህ በሚመጡበት ጊዜ ምንድን ነው ማሟላት ያለባቸው? አንዱ ለምሳሌ አሁን ማሟላት ያለባቸው ያለውን ነገር ይዘው የሚመጡበት ጊዜ አለ እና ለእነዚህ መምጣትና አገር ውስጥ የእነሱን ቤተክርስቲያን መትከል ለሚፈልጉ ሰዎች ወይም የሚፈልጉ ተቋማት ምንድን ነው ትክክለኛ ጥያቄ ነው። በመሰረቱ ካውንስሉ እነዚህን ውጭ ሀገር ሲያገለግሉ የነበሩ እና አገር ቤት መጥተው ደግሞ ቤተክርስቲያን መክፈት ለሚፈልጉቱ በጣም በደስታ የማስተናገድ ልብ አለው። የሚጠይቃቸው መስፈርቶች ይኖራሉ። እነዚህ መስፈርቶች ቤተክርስቲያን ከመትከል አኳያ ወይም ደግሞ ሚኒስትሪ ከመመስረት አኳያ የራሱ መስመር አለው። ሚኒስትሪውን መመስረት የሚፈልግ በቀላሉ እውጭ ያለውን ሚኒስትሪ እዚህ ማስመዝገብ ይችላል። እውጭ ያለውን ሚኒስትሪ ክራይቴሪያው ለቤተ እምነትም ሆነ ለሚኒስትሪ ምንድን ነው? ለሚኒስትሪ እንዲሁ ቀለል አድርጎ ቦርድ እንዲያደራጅ ኤክስፔክት እናደርጋለን። ቦርዱ ሀገር ውስጥ ያለ ማለት ነው። መተዳደሪያ ደንብ ይዞ ሊመጣ ይገባዋል። እንግዲህ መተዳደሪያ ደንቡን እናየዋለን። መተዳደሪያ ደንቡ ከዚህ የተዘጋጀ እንደ ጋይድ የሚያደርግ መተዳደሪያ ደንብ አለኛ ጋር አሁን ግን እሱ ላይ ምንድን ነው አዲስ መሰረት ነው። አሁን ለምሳሌ በተለይ ደንብ ከዚህም የሚሰጠው ግን ከውጭ የሚመጡ ተቋማት ኦረ ኤግዚስት ያደረጉ ናቸውና ከዚህ በፊት ይደረግ የነበረው ያላቸውን አስተርጉሞ ወይም እንግሊዝኛ የተጻፈ ከሆነ በሌላ ቋንቋ የተጻፈ ከሆነ አስተርጉሞ፣ እሱን ቀርቷል ማለት ነው ወይስ ውጭ ያለው በውጭ ኮንቴክስት እዚህ መስራት ይከብዳል። ስለዚህ ከዚህኛው አውድ ጋር ሊገናኝ የሚችል ሪቫይዝ ማድረግ መቻል ካለባቸው ሪቫይዝ እንዲያደርጉት ኢንካሬጅ እናደርጋለን። ምን ማለት ነው፣ እዚህ ቦርድ ያቋቁማሉ? እዚህ ቢሮ ይኖራቸዋል። በውጭው መተዳደሪያ ደንብ እዚህ ያለውን ቢሮ ራን ማድረግ ለእነሱም ይከብዳል፣ እዚህ ላሉትም ይከብዳል። ስለዚህ እዚህ ካለው ኮንቴክስት አኳያ ምን እንደሚመስል አይተው መተዳደሪያ ደንባቸውን ያቀርባሉ። መተዳደሪያ ደንባቸውን እናየዋለን ምንም ችግር የለብንም በዚያ መሰረት ስራቸው እንዲሰሩ እናደርጋለን ግን አንዳንዶቹ አሁን ለምሳሌ አብዛኞቹ አሁን ምንድነው ይሄ ገቨርኒንግ ቦዲ ወይም ይሄ አስተዳደራዊ እንትኑን ውጭ ያለ ነው እዚህ አሁን ቅርንጫፍ ነው የሚከፍቱት ስለዚህ ውሳኔ የሚሰጠው እዛ ሆነው ይህም ተጠሪነቱ ለዛ ነው የሚሆነው እና ሌላ መተዳደሪያ ደንብ እንዲያመጡ መጠየቁ ያግባብ ነው ወይ ኖ ኖ እውጭ ገቨርኒንግ ቦዲው እውጭ ሆኖ እዚህ ብራንች የሚኖረው ከሆነ ምንም ጥያቄ ያለው ያንን እናከብርለታለን። ግን እዚህ መጥቶ እዚህ አስተዳደራዊ ስራ የሚሰራ ቦርድ አደራጅቶ ሁሉን ነገር እዚህ የሚያደርግ ከሆነ የዚህን ኮንቴክስት መጠበቅ መቻል ይኖርበታል። በተረፈ ግን እንደ ቅርንጫፍ ቢሮ አድርጎ እዚህ የሚከፍት ከሆነ ምንም ጥያቄ የለው። እሱ በመተዳደር የሚያስቸግር አይደለም። በጣም ጥሩ። ምናልባት የሚነሳ አንድ ጥያቄ አለ። ለምሳሌ ከውጭ የአመታዊ መዋጮዎች አሉ። ካውንስሉ በመዋጮ የሚተዳደረው እና ስራዎችን የሚሰራው የሀገር ውስጥ እና የውጭ ይለያያል። እና በውጭ ምንዛሬ ነው የምንጠየቀው፣ ከፍተኛ ክፍያ ነው የሚልም ጥያቄ አለ እና ይሄ ከምን አግባብ ነው የተወሰነው የሚለው ምናልባት እዚህ ላይ ማብራሪያ ቢሰጡ በዚህ ጉዳይ ላይ እንደ እውነት ከሆነ የማኔጅመንት አካሉ አውርቶበታል። በደንብ ይከብዳል አይከብድም የሚለውም ነገር እኛም ጋር ተነስተዋል፣ እና እንዳየነው ከሆነ ይህን ያህል የሚከብድ ነው ብለን አናስብም። ምክንያቱም በአመት አንድ ጊዜ የሚደረግ ነገር ነው። በአመት አንድ ጊዜ ለሚከፈል ክፍያ በጣም በጣም በጣም ይከብደናል እና አቅም የለንም የሚሉ ከሆነ ያላቸውን ጥያቄ ማቅረብ የሚችሉ ይመስለኛል። ግን በተረፈ ይህን ያህል ሊከፍሉ የማይችሉት አንድን ትልቅ ተቋም እየመሩ የተወሰነውን ክፍያ መክፈል አንችልም ብሎ ማለት እኔ ተገቢ ነው ብዬ አላስብም። በጣም በጣም ፌር በሆነ መልኩ የተዘጋጀ ነው ብዬ ስለማ እሺ በመጨረሻ ምንድነው በተለይ ከዓለም አቀፍ ተቋማት ጋር የሚደረግ ግንኙነት በጣም አስጊ የሆነ መጥቷል። በአሁኑ ጊዜ በተለይ የተለያዩ ቤተ እምነቶች እዚህ ፈተና ውስጥ ገብተው መግለጫ ሁሉ እስከማውጣት ደርሰዋል። በተለይ ይሄ አንዳንድ ቤተ እምነቶች በውጭ ሀገር ከዘመኑ ጋር እንትን እያሉ የግብረ ሰዶማዊነትን መሰል ይሄ ውርጃን በተመለከተ ከመጽሐፍ ቅዱስ ጋር የሚጣረሱ ልምምዶችን ያላቸው ቤተ እምነቶች በገንዘባቸውም ይሁን ባላቸው ትልቅ ተቋም አማካኝነት በዚህ ኢትዮጵያ ውስጥ ለመምጣት እየሞከሩ ነው እና እንደ ካውንስል ለምሳሌ ሙሉ ወንጌል መግለጫ ወጥታለች። መካነ ኢየሱስ መግለጫ ወጥተዋል። መሰረተ ክርስቶስ መግለጫ ወጥተዋል። እንደገና ደግሞ ሉትራን መግለጫ ወጥተዋል። ይህን ሁሉ አስተናግደናል እና እንደ ካውንስሉ ደግሞ ይሄ እንደዚህ አይነት ህብረቶችን ጥንቃቄ ከማድረግ አንጻር ምንድን ነው እያደረገ ይሰራ ያለው? እንደ እውነቱ ከሆነ በጣም አሳሳቢ ጉዳይ ነው ያነሳው እንዲሁ በቀላሉ የምናልፈው ጉዳይ አይደለም። እና ግብረ ሰዶማዊነት አስመልክቶ ሌሎችም ሌሎችም የሚነሱ ይሾዎች አሉ። ውርጃን አስመልክቶ እንደ ካውንስል ያለውን አቋም መግለጥ ይህን ያህል የሚያስቸግር ይሆናል ብለን አናምንም። በውጭ ግንኙነት ዘርፉ ውስጥ በጣም ጥንቃቄ ከሚጠይቁ ነገሮች መካከል አንዱ ይሄ ነው። የቤተ እምነቶችን የሚያገለግል ካውንስል እስከሆነ ድረስ በእነዚህ ጉዳዮች ላይ መጀመሪያ ኮሚኒኬት ስናደርግ ምን ታምናላችሁ የሚለውን ጥያቄ እንጠይቃለን። ምንድነው የእምነት አቋማችሁ? ከዚያ ጋር ክሮስ ቼክ የምናደርግባቸው መንገዶች ይኖራሉ። እና ትልቅ ጥንቃቄ ነው የሚደረገው። ትልቅ ጥንቃቄ መደረጉ ብቻ ሳይሆን እንደ ካውንስል በእንደነዚህ አይነት እንቅስቃሴዎች ላይ የጋራ አቋም ከመውሰድ አኳያ አይ ቲንክ እንደ አንድ ኢሹ ተነስቶ ተነጋግሮ ወደ አንድ ደረጃ ይደረሳል ብዬ አምናለሁ። እሺ ፓስተር አሸብር ከተማ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የውጭ ግንኙነት ዳይሬክተር መምሪያ ኃላፊ በጣም አመሰግናለሁ። ይህንን ጊዜ ስለሰጥ ነው እግዚአብሔር ስትለ አመሰግናለሁ። ተመልካቾቻችን የዛሬ ዝግጅታችን በዚህ ጠናቀቃል። የተለያዩ ጥያቄዎች፣ ሀሳቦች ያላችሁ በካውንስሉ ዙሪያ የሚነሱ ማናቸውም ነገሮች ካላችሁ ላኩልን፣ ምላሽ እንሰጥበታለን። አንዳንድ ጊዜ በማህበራዊ ሚዲያዎች ላይ ካውንስሉን በተመለከተ አንዳንድ ሰዎች መጥፎ ዜናዎችን ዝም ብለው በውሸት ማስወራት ይወዳሉ። ካውንስሉ ለማንም ክፍት ነው። ጥያቄዎቻችሁን ይዛችሁ ነው እንደዚህ የሚመለከታቸውን አካላት እየጠራ ምላሽ እንዲያገኙ እናደርጋለን። ከዚህ ውጭ ግን እንግዲህ መቼም ሰይጣን ስራውን አያቆምም፣ እኛም ስራችንን አናቆምም። ስለዚህ ለጽድቅ መኖር ነው ያለብን። እንደዚህ አይነት የሚሰሩ ሰዎችን ምንም ማድረግ አንችልም። ነገር ግን እኛ ሁልጊዜ በራችን ለጥያቄዎች ለመስጠት ክፍት ነው። በዚህ መሰረት ጥያቄዎቻችሁን ላኩልን፣ ለዚህ ምላሽ እንሰጣችኋለን። በሚቀጥለው ሳምንት በሌላ ጥያቄና በሌላ እንግዳ ወደ እናንተ ትመለሳለሁ። እስከዚያ መሰናበታችን ተስፋዬ ካሳሁን እኔ እስከ ሳምንት ድረስ